ወደ ትግራይ ዞር ዞር ብያ ያየኋቸው ነገሮች ገርሞኛል። በጣም የሚያማምሩ መስጊዶች አሉ። ከተማው ላይ ቆንጆ ቆንጆ መስጊዶች አይቻለሁ፣ እንደምትመለከቷቸው ውብ ናቸው። ሌላኛው ግን በሁለት ሳምንት አንድ ጊዜ ውሃ የሚደርስበት አካባቢ መሆኑን አይቻለሁ። መቐለ መቐለ ከተማ እንኳን የውሃ ችግር ሰላም አለይኩም ወራህመቱላ ወበረካቱ። ይህ ኸይር ፈላጊ ነው። ኸይር ማለት በጎ፣ መልካም፣ ጥሩ ማለት ነው። ኸይር ፈላጊ ማለት በጎ ስራ ፈላጊ፣ መልካም ስራ ፈላጊ ጥሩ ተግባር ፈላጊ ማለት ነው። የመልካም የጥሩ የበጎ ስራ ፈላጊዎች ተሰባስበን የምንሰራበት ልዩ ተቋም እንደማለት ነው። እንግዲህ ኸይር ፈላጊ ከተመሰረተበት ጊዜ ጀምሮ በርከት ያሉ በጎ ስራዎችን ሲያከናውን ሲሰራና በስኬት ሲያጠናቅቅ ይታወቃል። በዕለት ደራሽ የተጀመረው ስራችን መስጊድ ግንባታዎችን፣ መድረሳ፣ ትምህርት ቤት ጤና ኬላዎችን እስከ መገንባት ደረጃ ደርሷል። በትምህርት፣ በጤና እና አሁን ደግሞ በንፁህ ውሃ አቅርቦት እየሰራ ይገኛል። ከዚህ ባሻገር መልሶ ማቋቋም ላይም ትኩረት አድርገው በርከት ያሉ ወገኖቻችን መልሰው እንዲቋቋሙ ራሳቸውን እንዲችሉ ወደ ረጂ አካል ራሳቸውን እንዲያሸጋግሩ አመርቂ የሚባል ስራ ሲሰራ ቆይቷል። ከምንሰራቸው ስራዎች መካከል በተለይ በዓላትን ተከትሎ የዒድ አል አድሃ አረፋ ማንም ሰው በተለይ ሙስሊም የሆነ ማህበረሰቡ በዓሉ ሲመጣ ወደ አይምሮ የሚመጣው ነገር ኡዱህያ ነው። ዑድህያን ለማዘጋጀት ከዒዱ አስር ቀን በፊት ጀምሮ የሚደረጉ ዝግጅቶች አሉ። ጸጉርን አለመቁረጥ፣ ጥፍርን አለመቁረጥ፣ እንደዚህ መሰል ነገሮችን መጾምና እንደዚህ እያደረጉ እለቱ ሲደርስ አላህ ባገረራላቸው ልክ ያዘጋጁትን ለዑድህያ የተፈቀደ ከብት፣ በግ፣ ፍየል፣ ግመል መሰል ነገሮችን ያርዳል። ይህንን ካረዱ በኋላ በ እስልምና አስተምህሮ መሰረት እርዱን ሶስት ቦታ ከፍለው አንድ እጁን ለራሳቸው፣ አንድ እጁን ለጎረቤቶቻቸው፣ አንድ እጁን ደግሞ ለምስኪን የሚሰጥበት እጅግ በጣም አስደናቂ አስደማሚ የሆነ ልምድና ሃይማኖታዊ ትዕዛዝ ወይም ተግባር አለ። ይሄን ተግባር በጥሩ ሁኔታ ማኔጅ ማድረግ እና ማዳረስ ከተቻለ በወገኖቻችን ላይ የሚፈጠረው ደስታ፣ በወገኖቻችን ላይ የሚፈጠረው ሰላም፣ በወገኖቻችን ላይ የሚፈጠረው መዋደድ ከፍ እያለ ይሄዳል። ለአንድ ሀገር ከዚህ በላይ የሚያስፈልጋት ነገር የለም ብለንም እናምናለን። ከዚህ ጋር ተያይዞ እንግዲህ ኦልሞስት ኸይር ፈላጊ ከተመሰረተበት ጊዜ ጀምሮ በኡድህያ ስራ ላይ ከአዲስ አበባ ውጭ ለበርካቶች ሲደርስ ቆይቷል። ከባለፈው ዓመት ጀምሮ ደግሞ ወደ ትግራይ ክልል በማቅናት ይህንን እንቅስቃሴ ስናደርግ ነበረ። ይህንን እንቅስቃሴ እያገዘን ወይም ደግሞ የከብቱን በጉን እየሰጡን ያሉት እንድንገዛ እያደረግልን ያለው አውስትራሊያ የሚገኘው በሜልበርን አካባቢ እና ዙሪያው የሚገኘው የማይ ሰንተር አባላት ናቸው። ማይ ሰንተር በጣም በርካታ በጎ ስራዎችን በመላው ዓለም የሚሰራ ተቋም ነው። አንድ መስጂድ አለ ሜልበርን ውስጥ። በዚህ መስጂድ ውስጥ አንድ ኢማም አለ። ይሄ ኢማም አሁን ባለሳሳት እድሜው 1516 ዓመት አካባቢ ነው። ዓምር ይባላል። ምናልባት ሜልቦርን አካባቢ ያላችሁ ሰዎች ታቆጣላችሁ። ኢትዮጵያዊ ነው። ለኢማማችን ሀገር በማለት እችን ሶስት ዓመት በተከታታይ ሲደግፉን ቆይተዋል። ባለፈው ዓመት መቐለ ከገባን በኋላ ከመቐለ እንደገና ተሳፍረን ተንቤን የሚባል ሀገር ላይ ለተወሰኑ ቤተሰቦች ኦሉህያ እንዲደርስ አድርገን ነበር። ዘንድሮ ደግሞ እዛው መቐለ ከተማ ላይ በተለይ ባሎቻቸውን በሞት ያጡ ሲንግል ማሞች ህፃናትን የቲምን የሚያሳድጉ እናቶችን ትኩረት በማድረግ ከትግራይ ሙስሊም ሴቶች ማህበር ጋር በመተባበር የዘንድሮውን ዒድ አድሃ እዛ ለማድረስ ዝግጅታችን አጠናቀን ተነሳን። በዒድ ማግስት ነው ከቤት የወጣ ነው እንግዲህ ወደ አየር መንገድ በጠዋት ተገባው ከዚያ በኋላ ያለውን ነገር እየተከታተልን ወደ እናንተ እናደርሳለን። ባለው መሰረት ቀጥታ መቀለ ከተማን ያረፍኩት። መቀለ ስደርስ የትግራይ ሴቶች ማህበር አባላት ተቀብለው ወደ ተዘጋጀልኝ ማረፊያ ነው የገባሁት። ከዚያ በኋላ ግን ቀጥታ እቃችንን ካስቀመጥን በኋላ ወደ ከብት የሚሸጥበት ተራ ገብተናል። እዛው መቀለ ከተማ ላይ ያሉ ማለት ነው ከዚህ ቀደም ባለፈው ዓመት አቶ በርሄ የሚባል ወንድማችን በጥሩ ሁኔታ የተዘጋጁ የተመረጡ በጎችን አዘጋጅቶልን ነበር። በጎችን ቦታው ድረስ ሄጄ አየሁ። ለዚህ ለውድ ሁያ በቂ መሆናቸውን ካረጋገጥን በኋላ ክፍያ ፈጸምን። ያ ነገር እንግዲህ ቀጥታ የሚገባው ወደ የሚታረድበት ቦታ ነው። የሚታረድበት ቦታ ወረፋ ስለነበረ አንድ ቀን ማደር እዛው ግዴታ ሆኖ አንድ ቀን ተጨማሪ አዳር እዛው አደረግኩኝ። በማግስቱ ከሰዓት በኋላ የተመረጡ በተለይ ምንድን ነው ለብቻቸው ልጆቻቸውን እያሳደጉ ያሉ የቲም የሚያሳድጉ እህቶችን ተመርጦ የተዘጋጀው በግ ኦልሞስት ለአርባ ስድስት።

እንዲደርስ ተደርጓል። ይህንን እንዲሳካ ያደረጉትን የማይሰንተር አባላት እህቴ ኑሪት ወይም ኡሙ አምርን እጅግ አድርገን ማመስገን እንወዳለን። ማይሰንተር ከዚህም በኋላ በተለይ በኦድሁያው ከጎናችን አብራችሁ ብትሆኑ። በጣም የሚያስፈልጋቸው ወገኖች ላይ ነው ትኩረት የምናደርገው። አይደርስም ብለን ያሰብንበት ቦታ ሩቅም ቢሆን ራሳችን ነው የምንሄደው። ይህንን በምናደርግበት ጊዜ እንደ ኸይር ፈላጊ የራሳችን አስተዋጽኦ የምናደርገው ለትራንስፖርቱም፣ ለሌላውም ወጪ የሚሆን የአድሚን ኮስት የሚባል ነገር አንቆርጥም። የተላከልንን ብር ሙሉ በሙሉ እዛው ላይ እናውላለን። ግዢው ይፈጸማል ሙሉ በሙሉ የሚሄደውም ለእንደዚህ ወገኖቻችን የሚደርስ ነው እና ለምታደርጉልን ነገር እያመሰገንን ነገር ግን አሁንም ያን በተመለከተ መልሶ ለማቋቋም የሚሰራ ነገር በእናንተ በኩል ሊደረግ የሚችል ድጋፍ ካለ ድጋፋችሁ አይለይን ማለት እወዳለሁ። ከዚህ ባሻገር ከተማው ላይ ከሄድኩኝ አይቀር ብዬ አንድ ቤት ጎበኘው። የትግራይ ሙስሊም ሴቶች ማህበር ቢሮ ነበር። ይሄ ቢሮአቸው ያለው በትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ህንፃ እያስገነባ ነው በነገራችን ላይ። በዚህም መጅሊሱ ጥሩ እንቅስቃሴ ስለሆነ ማመስገን ይገባል። እነሱ በሰሩት ህንፃ ስር ነው ቢሮቸው ያለው። ቢሮቸው ጎን ደግሞ የማሰልጠኛ ቦታ እዛው መጅሊሱ ህንፃ ስር ተሰጥቷቸው፣ እነዚህ በጦርነት ባሎቻቸውን ያጡ ሰዎችን መልሶ ለማቋቋም ትምህርት ላይ ነው የሚገኙት። ምንድን ነው እያስተማሯቸው ያሉት? እንደምትመለከቱት በርካታ ሲንጀሮችን አዘጋጅተው ባለሙያ የጋርመንት ባለሙያ ጋር ተነጋግረው እነዚህ ልጆች የልብስ ቅድና ስፌት የልብስ ቅድና ስፌት ሙያን ጠንቅቀው እንዲማሩ የማድረግ ስራ ላይ እንዳሉ እኔ ሄድኩበት ወቅት የዒድ ወቅት ስለሆነ ትምህርት አልነበረም። ነገር ግን ከዚህ ቀደም በርከት ያሉ ሰዎችን እንዳስመረቁና አሁንም ከሰማንያ በላይ እናቶችን በዚህ ሙያ እያስለጠኑ እንደሆነ ለማየት እችያለሁ። ይሄ የምንፈልገው የምንመኘው እንዲህ ነው። በነገራችን ላይ የሚበላ የሚጠጣ መስጠት አይደለም። እሱ ራሱን የቻለ በጎ ስራ ነው። ምናልባት ራሳቸውን እስኪችሉ ድረስ እንዳይራቡ እንዳይቸገሩ፣ ይሄም ጎን ለጎን አብሮ ይሄዳል። ግን ትልቅ ስራ የሚባለው ሰዎች ራሳቸውን እንዲችሉ ድጋፍ ማድረግ ነው። እዚህ ቦታ ላይ ራሳቸውን እንዲችሉ ሲባል ሙያ እናሰለጥናቸዋለን። ያ ሙያ ከሰለጠኑ በኋላ ሲኦሲ ይወስዳሉ። እንደማንኛውም የምዘናውን ከወሰዱና ካለፉ በኋላ ሰርቲፋይድ ይሆናሉ። ያንን ሰርቲፊኬት ከወሰዱ በኋላ ምናልባት ጋርመንቶች ካሉ እንዲቀጠሩ የማድረግ ስራ ነው። ብዙ ጊዜ ይሄኛው እንዲቀጠሩ ወረፋ የመያዙ ስራ ከባድ ነው የሚሆነው ሰሆነ ምን ከዚህ ቀደም ከዳሽን ባንክ ጋር ጥሩ ነገሮች ሰርተዋል። እነዚህ ሰዎች አሁንም ቢሆን ሌሎች ባንኮችም እንደዚህ እንደው ማህበራዊ ኃላፊነትን ከመወጣት አንጻር መመለስ የሚችሉ ሰዎች ስለሆኑ መመለስ የሚችሉ ሰዎች ስለሆኑ እንደው በብድርም ቢሆን እየተደራጁ የተወሰኑ ማሽኖች እየተገዛላቸው እየተደራጁ በዚህ ሙያ ላይ ቢገቡ እነዚህን ልጆች የሚቀጥለው አመት ኦድሁያ ኦድሁያ ለነሱ ምን ሰጣቸው ሳይሆን እነሱ ላይ ኦድሁያ ዋጅብ ሆኖ ኦድሁያ ሰርተው ለሰዎች የሚሰጡ ማድረግ እንደሚቻል አይቻለሁ። የትግራይ ሙስሊም ሴቶች ማህበር እየያዘ ያለው እንቅስቃሴ ጥሩ ስለሆነ እንደው ብታገኟቸው፣ ኮንታክት ብታደርጓቸው፣ ወደ ትግራይ የምትሄዱ ሰዎች ይህንን ብታደርጉ መልካም ነው የሚል መልእክቴን ማስተላለፍ ወዳለሁ። ከዚህ ባሻገር ወደ ትግራይ ዞርዞር ብያ ያየኋቸው ነገሮች ገርሞኛል። በጣም የሚያማምሩ መስጊዶች አሉ። ከተማው ላይ ቆንጆ ቆንጆ መስጊዶች አይቻለሁ። እንደምትመለከቷቸው ውብ ናቸው ሌላኛው ግን በሁለት ሳምንት አንድ ጊዜ ውሃ የሚደርስበት አካባቢ መሆኑን አይቻለሁ። መቐለ ከተማ እንኳን የውሃ ችግር አለ። ስለዚህ ከመቐለ ከተማ ደግሞ ወጣ ብለን ወደ ወረዳዎች ስንሄድ ምን ያህል ከባድ የውሃ ችግር ሊኖር እንደሚችል መገንዘብ ችያለሁ። የጥናት ቡድን ወደ ቦታው እንልካለን። አሁን ቀጥታ ወደ ጉራጌ ነው የምንገባው ለውሃው። ከዚያ በኋላ ወደ አፋር ነው። ከአፋር ቀጥታ ወደ ትግራይ ለመሄድ ዝግጅታችን እያጠናቀቅን ነው። ወደ ሁያችንን በዚህ በአማረ መልኩ አድርሰን እንደዚሁም ሌሎች ችግሮችን አጥንተን እንደገና ተመልሼ በሰላም ወደ ሀገራችን ወደ አዲስ አበባ መጥቻለሁ። ትግራይ አካባቢ ይሄ ኡድሁያ እንዲሳካ ድጋፍ ስታደርጉልን የነበራችሁ ወንድሞች እህቶች፣ አላህ ኸይር ይዛችሁን ይክፈላችሁ። ወንድሞች ኡድሁያ እንድናደርስ የላካችሁን ይሄው በሚገባ ለሚገባው ሰው በሚገባው ሰዓት አድርሰን በሰላም ተመልሰናል። አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።